ብስክሌት ከፕሮፕለር ጋር በምን ያህል ፍጥነት መሄድ ይችላል? በአንድ ክንፍ በሰዓት 25 ማይል ፍጥነት ሊደርስ ይችላል ተብሏል። የሚል መረጃ የደረሰው ይህ ሰው በእርግጥ መብረር ይችላል የሚለውን ጥያቄ ለመመለስ ቆርጦ ተነስተዋል። የሚሆን ይመስላቸዋል። ፕሮፕለሩ እንዲሽከረከር ለማድረግ ዋናውን የማስተላለፊያ ስርዓት ማስተካከል ነበረበት። ፔዳሎቹን ከፕሮፕለር ጋር ለማገናኘት ቀበቶ ጥቅም ላይ ውሏል። በሌላ አገላለጽ፣ በዚህ መልኩ ከታሰረ ከኋላ ያለው ፕሮፕለር ይሽከረከራል ማለት ነው። የፕሮፕለር ግፊት ምን ያህል ጠንካራ እንደሆነ ለመፈተሽ የጭስ ሙከራን ተጠቀመ። እንደምትመለከቱት ጭሱ በቀጥታ በ ፕሎፕለር ውስጥ ያልፋል። ፕሮፕለር በእርግጥ ብስክሌቱን ወደፊት ሊገፋ ይችላል። በመቀጠል የመንገድ ፈተና ጊዜ ነበር። ያለ ሰንሰለት እርዳታ በፕሎፕለር ብቻ መጀመር በጣም ከባድ ነበር። በዚህ ጊዜ አሽከርካሪው በሰንሰለት ከሚነዳ ብስክሌት ጋር ሲወዳደር ተጨማሪ ጥረት ማድረግ ነበረበት። ምንም ጥርጥር አልነበረም፣ ፕሮፕለር የሌለው ብስክሌት በቀላሉ አሸንፏል። የቱንም ያህል ፈተናዎች ቢካሄዱም መጀመር ምንጊዜም ትግል ነበር። ነገር ግን አንድ ጊዜ ፕሮፕለር በተረጋጋ ሁኔታ መዞር ከጀመረ ኃይለኛ ግፊት ከፔዳል ፍጥነት ጋር ተዳምሮ ብስክሌቱ በሰዓት 20 ማይል እንዲደርስ ያስችሎታል። ሰንሰለቱ እንደገና ከተጫነ ፍጥነቱ የበለጠ ይጨምራል። ስለዚህ ፈጠራ ምን ያክል ታውቁ ነበር? ኮመንት ላይ ያሳውቁን። እንደዚህ አይነት ከመኪና ጋር የተያያዙ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።